ጤና ይስጥልን ውድ የቻናላችን ቤተሰቦች፣ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። በቆይታችን ሶስት አርዕስተ ዜናዎችን ሶስት አርዕስተ ዜናዎችን የምንዳስስበት ቆይታ ይሆናል። አብራችሁን ቆዩ። የቤኒሻንጉል ክልል መንግስት የስራ ቋንቋ መቀየሩን አስታወቀ። የመንግስት የስራ ቋንቋ መቀየሩን ያስታወቀው ከካቢኔዎች ጋር በጥልቀት በመወያየትና ከመምከር በኋላ ነው ያለው የክልሉ ፕሬዚዳንት፣ አሁን ላይ በተለያዩ የክልሉ መስሪያ ቤቶች ተገልጋዩ ማህበረሰብ በቋንቋ ምክንያት እንግልትና በደል እየደረሰበት ነው ሲሉ ተናግረዋል። በተለይም ደግሞ የአንደኛ ደረጃ ተማሪዎች በሚችሉትና በቀላሉ መግባባት በሚያስችላቸው ቋንቋ መማራቸው ለውጤታማ የትምህርት ስርዓት ወሳኝ ሚና ይኖረዋል ሲል ቃላቸውን ሰጥተዋል። አብዛኛው የክልላችን ህዝብ አማርኛ ተናጋሪ በመሆኑ የክልሉን የስራ ቋንቋ እንድንቀይር ተገደናል ብለዋል። ማንኛውም የክልሉ መስሪያ ቤቶችና ትምህርት ቤቶች አብዛኛውን ነዋሪ መሰረት ያደረገው ቋንቋን መጠቀም እንዲችሉ የክልሉ መንግስት አስታውቋል። በትግራይ ክልል ከባድ የመብረቅ አደጋ ተከሰተ። እናት አባትና ልጃቸው ናቸው በመብረቅ ተመተው የሞቱ ሲል የወረዳው አስተዳደር አስታውቋል። ጥቅምት 11 ቀን 2018 ዓ ም በትግራይ የሰሜናዊ ምዕራብ ዞን ዛና ወረዳ አራት ሰዎች በመብረቅ ተመተው ሕይወታቸው አልፏል። በእለቱ ከቀኑ 11 ሰዓት እስከ 3 ሰዓት ድረስ ኃይለኛ ዝናብ እንደነበር የወረዳው አስተዳደር አስታውቋል። መብረቅ የቀላቀለው ኃይለኛ ዝናብ በወረዳው ስምንት ቀበሌዎች ዘንቧል። ዋህድነት ቀበሌ ታታይ ጎና እንባ መንደር የሚኖሩ ሶስት የአንድ ቤተሰብ አባላት ማለትም እናት አባት እና ልጃቸው በመብረቅ ተመታዮታቸው አልፏል። ሌላ አንድ ሰውም እዚሁ መብረቅ አደጋ ገጥሞታል። የዘንድሮው የ12ተኛ ክፍል ፈተና ከ9ጠኛ እስከ 12 ክፍል እንደሚሸፍን ተገለጸ። ፈተናውን ለመውሰድ ብሔራዊ መታወቂያ መያዝ ግዴታ ሆነ። የትምህርት ሚኒስቴር የዘንድሮ የ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና ከ9ኛ እስከ 12ኛ ክፍል እንደሚሸፍንና ተማሪዎች የተማሩትን ይዘቶች እንደሚሸፍን አስታውቋል። በተጨማሪም ፈተናው ከ10ኛ እስከ 12ኛ ክፍል የአዲሱ ስርዓተ ትምህርት ይዘትን መሰረት እንደሚያደርግ ገልጿል። በመሆኑም ተማሪዎች፣ መምህር እና ባለድርሻ አካላት ተገቢውን ቅድመ ዝግጅት እንዲያደርጉ ሚኒስቴሩ አሳስቧል። ሚኒስቴሩ ይህን ያስታወቀው ጥቅምት 10 2018 ዓ ምት ለክልሉ ትምህርት ቢሮዎች ለሁሉም የከተማ አስተዳደር ቢሮዎችና ለትምህርት ምዘ የጥገናና ፈተና አገልግሎት በጻፈው ደብዳቤ ነው። ሚኒስትሩ በደብዳቤው የዘንድሮ 12ኛ ክፍል ሀገር አቀፍ ፈተና ዝግጅትን አስመልክቶ ጥቅምት 6 2018 ዓ ም ከሁሉም ክልልና ከተማ አስተዳደር ትምህርት ቢሮ ኃላፊዎች ጋር በበይነመረብ በተደረገ ስብሰባ ፈተናው ከ9 እስከ 12ኛ ክፍል እንዲሸፍን ከስምነት መደረሱን ገልጿል። በአጠቃላይ የትምህርት ስርዓተ ትምህርት ሪፎርም መሰረት የሁለተኛ ደረጃ አዲሱ ስርዓተ ትምህርት በ2018 ዓ.ም የሙከራ ትግበራ በማካሄድ 2016 ዓ ም ጀምሮ ወደ ሙሉ ትግበራ መገባቱን ሚኒስትሩ አስታውቋል በተያዘ ዜና የ2018 ሀገር አቀፍ 12ተኛ ክፍል ተፈታኝ የብሔራዊ መታወቂያ ከሌለው መመዝገብም ሆነ መፈተን እንደማይችል የትምህርት መዘናና ፈተና አገልግሎት አስታውቋል። የብሔራዊ መታወቂያን ከፈተናው ምዝገባ ቀደም ብሎ ማውጣትና መያዝ እንደሚገባም አሳስቧል። የተማሪዎች ቤተሰብ፣ ተማሪዎች፣ መምህራን እና በየደረጃ ያሉ የትምህርት አመራሮችና አካላትም እገዛ እንዲያቀርቡ በማህበራዊ ትስስር ገጹ ባሰፈረው መልእክት ጥሪ አቅርቧል።